እሷንም አጥቼ መኖር የምችል አልመሰለኝም። እና እያየሽ አዋሪኝ፣ የትኛው ትዳርሽ ነው? ባለ ትዳር የማንም ሰው እየ ነበረ። ሰላም፣ እንደት ናችሁ? ቤተሰቦቻችን ደህና ናቸው ወይ? ደህና ነኝ እግዚአብሔር ይመስገን። ያው በቤታችን አንዳንድ ነገሮችን ፖስት የምናደርጋቸው ነገሮች ሰሞኑን ደስ የማይሉ ነገሮች ናቸው። ነገሮችን ለማስተካከል ወደዛም ወደዚህ እያልን እየጣርን ያለነው ማለት ነው። እና ትናንትና ባየሁት ቪዲዮ ላይ በኤዱ ቪዲዮ ላይ የተፖሰተውን ነገር አይቼ ነበር። እና ኤዱ በጣም እየተደረገ ያለው ነገር በጣም የሚያስጠላ ነገር ነው ማለት። ያው ካሌብም ያብ ስራ የሚያደረጉት ነገር ትንሽ ደስ አይልም። ያው እንደ ጓደኛ ብዙ ነገር ልንመካከር ሞክረን ነበር ግን ያው እኛ ብዙ መክረናል ብዙ ሞክረናል ግን ምንም ሊሰማን አልቻለም እና ያው ምን እንዳስነካችው እኔ ራሱ ምንም እየገባኝ አይደለም ማለት እስከዚህ ያው ዲኤንኤ ምርመራን አመጣን ብዙ ነገር አሳየ ነው ስለሷ ግን እኛ ሊያምነን ጭራሽ ፈቃደኛ አይደለም ማለት ነው ያው እንደ ጓደኛ ብዙ ነገር ለካሬ ባርጌ ያለው ብዙ ነገር መክር ያለው ብዙ ነገር ነግር ያለው ብዙም ነገር አድርገን ያው እንዳያችሁት አብረን ብዙ ነገር አይተናል ማለት ነው። ግን እንደ ጓደኛ ያው እንደዚህ ነገር አድርጌ እሱ ምንም መረዳት አልቻለም። እና ምንም አይቆጨኝም ማለት ነው ለሚፈጠረው ለሚመጣው ነገር። እና በዚህ መሀል ኤደን በጣም ተጎርታለች። ትናንትና ባያችሁት ቪዲዮ ላይ እንደዛ ጥለዋት ሄዱ ማለት እና የነገሯትም ነገር ስሰማ በጣም ደስ አይልም። ፕሮግራማችን የሆነ ፕሮግራም አዘጋጅተናል ምናምን ማለት ያው ከነሱ የሚጠበቅ ነገር አይደለም እና ደግሞ በመሀል ያው የነሱን ነገር ይበልጣል ብዬ ነው እንጂ እኔም በመሀል በጣም ተጎድቻለሁ። እኔ እያሳለፍኩ ያሉትን ነገር ማንም ሰው ሊረዳኝ አይችልም ማለት ነው። ያው ከያብ ስራ ጋር ብዙ ነገር አሳልፈናል እንደምታውቁት፣ ያው ቪዲዮ ላይም አይታችኋል። እና ያው ከትውቃችን ጀምሮ ብዙ ነገር አሳልፈናል። እና ጭራሽ እነሷን እስከዚህ ደረጃ ትሄዳለች ትደርሳለች ብዬ አልገመትኩ ነበረ። እና ያው የኔን ነገር ጭራሽ የሚረዳልኝ ሰው አጥቻለሁ። ብዙ ነገር እንቀጥላለን ብዙ ነገር ይኖረናል ብዬ ነበር ያሰብኩት። እሷ ግን ያው ጭራሽ ባልተጠበቀ መንገድ ወደዚህ ነገር አምርቷል ማለት ነው ጉዳዩ። እና እንዴት ያው ማሳልፋቸውን ምሽቶች፣ ማሳልፋቸውን ቀኖች እኔ ነው የማውቀው። ሁሉ እያየው ተስፋ ልቆርጥም አልቻልክም በሷ ምንም። እያየው ጭራሽ ምን እንደነካኝ ብቻ ለፍኩ ያለሁትን ነገር እኔ ነው የማውቀው። ምን እንዳስነካችኝ አላቅም። ጭራሽ ከሀሳቤ ምትፋ አልቻለችም እና ያብስራ ስራ እያረግሽ ያለሽውን ነገር ብታቆም ይሻላል። ብዙ ነገር አሳልፈን ነበር። ይህን ሁላ ነገር አሳልፈን እንደዚህ ነገር መሆኗ እኔ በጣም በጣም እየደበረኝና እየከፋኝ ያለውም ማሳልፋቸውን ምሽቶች ማሳልፋቸውን ጊዜቶች እኔ ነው ማቀው። ከጓደኞች የማጣልተኛለች ብቻ ብዙ ነገር ተፈጥሯል። በዚህ መሀል የነ ኤዱን ነገር ሳስተካክል የእኔን ነገር ተረስቷል። ምን እንዳስነካችኝ ጭራሽ የምንማቀው ነገር የለም እና ከጓደኞቼ ጋር ያለውን ሪሌሽንሽፕ እየተበላሸ ነው። ብዙ ነገሮችን እያየሁ ነው ያለሁት ማለት ነው። በእሷ ሄዱ፣ መጣሽ ሽ ያለሽ ያለሽ ቶሎ መጣሽ? አዎ እዚሁ ቅርብ ስለነበርኩኝ። እንዴት ናችሁ? ሰላም፣ ሰላም፣ ሰላም እንዴት ናችሁ? አንዳንድ ነገሮችን እያወራሁ ነበር ሄዱ። ይቅርታ ግን ያው ካሜራ ይዤ መጣሁ። ካሜራ ይዘ እንዳጠብቀኝ ብለሽ ነበር ያው ስልሽ፣ ያው ማውራት ያለብን ነገር ለቤተሰብ ማሳወቅ ያለብን ነገር ስላለ ነው። ማለት እንደዛ እንዳታረግ ከመፈለግ ሳይሆን ለትንሽ ጊዜ ራሴ ማዳመ ስለፈለኩ ነው። ራቅ ማለት መውጣት ስለፈለኩ ነው። ለማንኛውም ችግር የለውም እየተፈጠረ ያለው ነገር አይታል እንግዲህ እየተፈጠረ ያለው ነገር ደስ አይልም እና ትናንትናም በአንቺ ቪዲዮ ላይ አንዳንድ ነገሮችን አይቼ ነበር እና ጭራሽ ደስ የሚል ነገር አይደለም። ያው የአቡም እንደዛ ስታረግ ቪዲዮ ላይ ይቻለው ስልሽ ያው ማይደረግ ነገር ነው ቁልፉን ቀምታ ምናምን በፊት ጊፍት የሰጠሽን አንቺ ያው ያለፈውን ነገር ለመርሳት ብለሽ ነው፣ አይ ቲንክ እንደዛ ያረግሽ። እሷ ግን እያደረገች ያለችው ነገር ደስ አይለም። ስለሽ ብቻ በቃ ደስ መጀመሪያውንም ሲጀመር የጠሯቸው እኔ ራሴ ለመስጠት ነው እንደዛ ያን ያክል አክት ማድረግ አይጠበቅባትም። ብከዝ ያሰብኩትን ነገር ነው ያደረገችው። እና እኔ አልተቀየምኳትም ችግር የለውም። ለማንኛውም ያለቀ ነገር ነው። በዚህ አጋጣሚ ግን ከመጣ ይቀር አንተ ደማውራት የምፈልገው ነገር ነበር ማለት አይኖ የራሴ መምልኝ ብዙ ነገር አንተ እያሳለፍክ ያለፈው ነገር ረስቻለሁ። ቼክ እያረግኩህ አይደለም ምናምን እና ትሪትም እያረግኩህ አይደለም። ለዛ መጀመሪያ በጣም ይቅርታ ማለት ከአንቺ አይበልጥም። ሽምግልና ትንሽ ከባድ ነቤተሰብ ጋር ያለው ነገር ጥሩ አይደለም። አሁንም ገና ተስተካከለን ብዙ ነገር ግን ቢያንስ አንተን ደግሞ ቼክ ማድረግ ነበረብኝ እና አሁንም ቢሆን ያለበት ሁኔታ ከባድ እንደሆነ አውቃለሁ። በጣም ከባድ ጊዜ እያሳለፍክ ነው ሊያብስራ ያለህን ነገር እማውቃለሁ እና ስልሽ ያው ከዚህ በስተጀርባ ብዙ ማሳልፋቸው ነገሮች ያው ብዙ ሀሳብ ስልሽ ምን እንዳስነካችኝ ምን አላውቅም እንጃ ብቻ ብዙ መለማመድም ሊሆን ይችላል ብዬ ያው ረጅም ጊዜ አይኖ፣ እኮ በጣም በጣም ብዙ ጊዜ አሳልፋችኋል፣ ጥሩ ጊዜ ያሳልፋችኋል ምናምን፣ ግን ያ ሁሉ ነገር ውሸት ነበር። ይህን ስልህ በጣም እንደሚከፋ አውቃለሁ። እሷ አንተን ለማጥመድ የተጠቀመችበት መንገድ እንጂ ሪል ላይፍ አለ ያለ ለአንተ ጥሩ ስሜት ኑሯት ለአንተ ጋር ጊዜ ማሳለፈ ልጋ ያሳለፈችው ጊዜ አይደለም እና በዛ ውሸት ውስጥ በዛ የውሸት ህይወት ውስጥ ላይ ተጠምደ ራስ እንዳትጎዳ። ምክንያቱም እቺ ልጅ የምትፈልገውን ነገር ለማግኘት የሄደችበትን የህይወት መንገድ ርቀት ታውቀዋለህ። ስለዚህ በዚህ መሀል እንድትጎዳ አልፈልግም። የምሬን ነው። በጣም ወንድሜ ነህ እና እንድትጎዳብኝ አልፈልግም። እንደ ሀሳብ እንደ አስተያየት ነው የሚሰጠ እና በቻልከው መጠን ከዚህ ህይወት ራስህን ብታወጣ በጣም ደስ ይለኛል። ግን ማመን አልቻልኩም። ገባሽስሊሽላ ተዳርሎ ገብተዋል አይደለም። መመለስ የምችለው ነገር አይደለም። ካሌብ አይኑን ገልጦ እውነታውን አውቆ እስኪመጣ ድረስ አንተ እዚህ መሀል ላይ ተጎጂ ነው የምትሆነው። ግን ማመን አልቻልኩም። ካሳለፍናቸው ጊዜያት አንጻር ስልሽ እንደዚህ ላትሆን ትችላለች ምናልባት ያው በሌላ ነገር ያው ካሳለፉት ነገር አንጻር ነው እንጂ አውቃለሁ እኮ። በጣም ትክክል ነው። በጣም ከባድ ነው። በጣም ከባድ ነው። እረዳሃለሁ ስልሽ ቆመ ብዬ ሳስበው ምናልባት እንደዚህ የሆነ ምን እሷንም ምን ነክቷት ነው እያልኩ ነው ታስበ ያለም ያው እሷን መርሳት አልቻልኩም ስልሽ ካሳለፍናቸውን ጊዜየት አንጻር ያው ደግሞ እሷም ያው ብቻ ብዙ ቪዲዮ አይተቻለ ከኛ ቪዲዮ ላይ በቪዲዮ ብቻ ሳይሆን ከቪዲዮ በስተጀርባ ብዙ ቦታ ሄደናል፣ ብዙ ቦታ ተዝናንተናል እና እሷን መርሳትም አልቻልኩም። ለዛ ነው ስልሽ እንድትረጅኝ እፈልጋለሁ። አንቺን እንደ ጓደኛ ማማክረው አንቺን ነው ስልሽ አሁን ካሌብም ያለው አንድ ጓደኛችን ነበረ አሁን ያለሽኝ አንቺ ብቻ ነሽ። እሷንም አጥቼ መኖር ምችል አልመሰለኝም፣ እና ቢሆን ነገር ብናረግ ደስ ይለኛል። እኔ እንጃ። እሺ፣ እኔ ምን እንደምልህ አላውቅም። ማለት እዚህ ጋር እርሳተዋት ምናምን ብዬ በአንተ ስሜት ለመቀለድ አልፈልግም። ምክንያቱም አንተ ያሳለፍከውን ነገር እያሳለፍክ ነው። እኔ በጣም ከባድ ሁኔታ ያለሁት እና ወንድ ምየም ሬኖ ማራንም አይ ነው አውቃለሁ፣ ግን ያ ያለውን ነገር ተነጋግረን አብረን ከያብ ስራ ጋር እንድንፈታው ፈልጋለሁ። ስለዚህ አሁን ያብ ስራንም ጠርቻታለሁ አንቺን ባለሽበት አብረን ብናወራ ደስ ይለኛል። ይቅርታሽ ይየም ባግዝህ ከጎን ጎን በጣም ደስ ይለኛል፣ ግን ደግሞ እኔ ያብ ስራ ማግኘት አልፈልግም በአካል ሳገባል፣ ግን በጣም ደስ ይለኛል። ከዚህ ውጭ እሷ በሌለችበት ንረዳ ነገር ካለ ታውቃለህ፣ እኔ ለአንተ ሁሌም ከጎን ተደጋግፈን ነው እስካሁን እዚህ ደረጃ የደረስነው። ግን አሁን እዚህ ጋር የባሰ ሌላ ችግር። ምክንያቱም እኔ እና እሷ ታውቃለህ፣ ምን አይነት ምን አይነት ነገር እያሳለፈች እንደሆነ ምናምን እና እዚህ መሀል ላይ ደህና የጨረስኩትን ነገር የሆነ ነገር ብለኛ መቀያይም ስለማልፈልግ አንተም በተረጋጋ መንፈስ እሷን ብታወራት የተሻለ ነው። እኔ ከምኖር ይልቅ ትንሽ ጥሩ ነገር ላይ መጣ ይችላል። ስለዚህ ሳትመጣ እኔም ብሄድ ጥሩ ነው። ያለውን ነገር ትንሽ ላውራትና አውርተሃል፣ ብቻ በተረጋጋ መንፈስ አውራት። ተረጋግተህ ሀብራት የሚቀየር ነገር ሊኖር ይችላል። ያንተ ካለ ያንተ ካላት ፈጣሪ የትም አትሄድም። እኔ ተስፋ አልቆርጥም። መሞከር ነው መሞከር ነው፣ በዛ ውስጥ በመሞከር ውስጥ ነው። እራስህ እንዳትጎዳ ጠንቀቅ እያልክ ቢሆን በጣም ጥሩ ነው። ቤተሰቦች፣ በዚህ አጋጣሚ ቅርታ በጣም አመሰግናለሁ። መቀሄዱ እንገናኛለን እንደልቻለ ጭራሽ መኪና ይዘሽ መጣሽ። ካሌብ ተንቀሳቀስሽ ብሎ ሰጠሽ። አንቺ አታፍሪ? ምን አታፍሪ እያረግሽ ያለሽ ነገር፣ ቆም ብለሽ አስበሽ አይተሽዋል? የእነሱን ህይወት መበጠበት ሳይያዝሽ፣ ጭራሽ መኪና ይዘሽ መጣሽ። ሄዱን እንደዛ አመነጫጭቀሽ ቁልፍ ተቀበልሽ መለሰችለት ነው። እና ምንድን ነው እንደዚህ ቆም ብለሽ ግን አስበሽዋል? እየሰራሽ ያለሽ ስራ ውሸት፣ ምን አይነት ስራ ነው? ምሳሌ ማስመሰል ይሄ ነው ያለ። ብዙ ስራ ነው ያለኝ አሁን ብቻ ነገር እንደሆነ ሆኖ በኋላ እሱን ነገር ረስተሽ የኛ ነገር ወደፊት መቀጠል ምን ሰክስ እያየሽ፣ አዋሪኝ። አትንካኝ። የትኛው ትዳርሽ ነው? ባለ ትዳር የማንም ሰውዬ ነው እንግዲህ። አሁን አንተ መገኘት ትችላለህ። እንዲሆን ያደረግሽው ፍቅር ነበር፣ እኔ እና እሱ እኛ። ያለፈውን ነገር ረስተሽ ወደፊት እንቀጥል ነው ኤዱ እንደዚህ እየሆነች ትናንትና ቁልፍ ሲቀም አሽሊን ጋርክ እኔ ያው እንደዚህ አይነት ነው አልፈለኩኝም። ጋር እየተቀጣጠርኩ መጮ ምናምን የምፈልግ ሰው ስንት ስራ ሳይለኝ ሰው ነኝ። አንተ ጋር እንደዚህ ሆኜ ስለቀረው ከፍቶኛል። ግን እናንተ መሀል እንደዚህ የሚያባበል ምንም አይነት ግንኙነት የለን። ኧረ እባክሽ! አዎ ሲጀመር ካሌ ባይወድሽ ም እሱ ለልጁ ብሎ ነው። ልጁ ልጅ ልጅ ደግሞ ብለሽ ያመጣችው ደግሞ አንቺ ነሽ እያስመሰልሽ ነው። ይዘመተናል እኮ በዛም ብዙ ምን ይና ካሌ በቃ አብረነና አሁን ምንድነው ምን ቀረኝ ብለህ ነው ነው ነገር ሰው ስለማከብር ነው ነበር የነሱ ነገር ይሄን ነገር ማረግ ሳይቀር ምን በጣም በቃ አትፈቻ ጭራሽን ይዝም ብዬ በቃ በጸባይ ስለዋራሽ ነው እንደዚህ የምትሆኚ። ምን ታመጣለህ? ከመሞታት ውጪ ምን ታረጋለህ? መታኝ እኮ ከዛ በላይ ምን ታመጣለህ? እኔ ዛኔ መታወሽ ስሜት አይውኝም። ስለዚህ ያለፈውን ነገር ይቅርታ ብያለሁ። ያለፈውን የነሱን ነገር ጥለሽ ወደፊት ጉዞ እንቀጥል። ባለፈውም እጅን ካነሳብኝ በኋላ በቃ ነግርሃለሁ። እኔ እናንተ እንኳን ሌላ ግንኙነት ይቅር እና እንደዚህ ዝም ብለን አብረን መሆን እንኳን አንችልም። ለምን ደግሞ አንችለው ያን ነገር ስለ እኔ በቃ እጅህ ና እስካለሁ እኔ እዛ እኔ እንወጣሀለን ለምን ነው የገባኸው እና ከእኔ በቃ ህይወት ጀምረናል ያን አስር እየጠራሁ አበት ብጠኝ ያው ሁላ ያሳለፍናቸው ጊዜያቶች ምንድን ነው የምትዪው ያው ያው ሁላ ጊዜ ስንት ነገር አሳልፈን እንዴት ነው እንደዚህ የምትዪው ባንድ ጊዜ ያሳለፍን ስላሳለፍን ነው ጊዜ ብዬሽ ደግሞ ይቅርታ አልኩ ይቅርታ አልኩ አንተ ደግሞ ይቅርታ አሁንም ሁላ እንዲቆጨኝ ነው ያደረከው እሺ ማለት ምንድን ነው የሚቆጭሽ ከኔ ጋር መሆን ነው የሚቆጭሽ? አው ከአንተ ጋር መሆኔ ከአንተ ጋር የነበርኩት ጊዜ ከአንተ ጋር ያሳለፍኩት ጊዜ በቃ በጣም ያናደረኝ። እኔ ራሱ እንደዛ ለማግኘት ነበር። ምንም እንትን አላለኝ። በቃ ተጠቀምሽብኝ። በቃ ለዚህ ነበር ይሄን የፈለግሽ? አ ግን እያወራሽ ያለሽው ነገር ቆሞ ብለሽ አስበሽዋል? ነገርኩኮ። አንተ እንደዚህ ያስቀየኝ ምን እንትን ማለት በቃምኩ። ከፍቶኛል፣ እንደዚህ ሆኜ መቅረቴ ከአንተ ጋር እኮ ከፍቶኛል። ግን ደግሞ በቃ እጄን ካነሳ በቃን ጀምሮ እኔ ወጣልኛል። በቃ አፈልገኝ። እጄን ካነሳ እያልሽ ሰበብ የምታረጊው ነገር ውሸት ነው። እኔ እጄን በእዛ ላይ ደግሞ አንድ ቀን እንኳን ከጎኔ አልነበርክ። አንድ ቀን እንዴት ነው እንደዚህ እያልሽ ከጎንሽ መሆን ነገር ትላላለህ። በቃ ያለፈውን ነገር ጥለሽ እኔ ላንቺ ያለኝ ነገር በጣም ታውቂያለሽ። ሮም ጀምሮ ስልሽ ያው ግልጽ አላደረግኩልሽም አይ ነው አውቃለሁ። እና ከአሁን በኋላ ይሄ ነገር ሁሉ እየተፈጠረ ሄዱ ጋም እንደዚህ ያረግሽ፣ ካሌብ ጋም እንደዚህ ልጅ ይዘሽ የመጣሽ እሱን ነገር ትቼ ጀስት በቃ ወደፊት እንድንቀጥል ነው ፈልገው። ስለዚህ እሱን ነገር አስቢበት እባክሽ ስልሽ፣ እኔ በቃ እስካሁን የተጨቃጨቅነው ነገር ያው በቤተሰብ ፊት ይቅርታ አላለሁ ላለፈው ነገር ያው የኔም ጥፋቱ ነው ከተገኘ ይቅርታ እያልኩኝ ወደፊት እንድንቀጥል ነው ፈልገው እና እባክሽ ያው በፋሚሊዎቻችን ፊት ነው የምጠይቀሽ። ይኸውልህ እኔ እዚህ ታሪክ ላይ ብቸኛ ያስቀየምኩ እሱ አንተ ነህ። በቃ እሺ፣ እኔ ይቅርታ በይን ካልከኝ ምናምን አሁንም ይቅርታ እልሃለሁ። ችግር የለው ግን እናንተ መሃል ምንም ነገር የለም። በቃ ተወኝ፣ ህይወቴ ምን ልኑርበት። እኔ እኮ እያልኩት ያለሁት ነገር እኮ ስራሽ ያስጠላል። ከእኔ መራቅ ነው ያለብህ አንተ ኮ ነው ሰዎች አሁን ቢያዩኝ ጥሩ አይመጣም። ነው ማሰራ አይደለም ከባለትዳር ሰው ጋር እንደዚህ መነካካት ጥሩ አይደለም።